ከቴሌ ብር ወደ ኢሚግሬሽን እንዴት ክፍያ መፈጸም እንችላለን? ብላችሁ ለጠየቃችሁ ለኢሚግሬሽን እንደዚህ አሁን ለምሳሌ በቴሌ ብር ካረጋችሁ በኋላ ወደ ቴሌ ብር ካረጋችሁ በኋላ ይህንን ደግሞ ኮዱን ትይዙና እዚህን ኮድ ኮፒ ታረጋላችሁ። ከዛ በኋላ ይህ ከኢሚግሬሽን የመጣ ወረቀት ነው። ከዛ ወደ ቴሌ ብር አባችሁ ትሄዳላችሁ ወደ ቴሌ ብር ከገባችሁ በኋላ ይህ አፕሊኬሽኑ ያው መጀመሪያ አካውንታችሁ ላይ ባላንስ መኖር አለበት፣ ሽክ ማድረግ አለባችሁ። ባላንስ ያው ከባንክ ወደ ቴሌ ብር ታስገባላችሁ። ከዛ በኋላ ካስገባችሁ በኋላ ክፍያ የሚለ ውስጥ ትገባላችሁ። ከታች በኩል ክፍያ የሚለውን ትነካለ፣ ወይም ፓይመንት በእንግሊዝኛ ማለት ነው። ወደ አማርኛ ስለቀየርኩት ነው። ክፍያ የሚለ ውስጥ ታደረጋላችሁ፣ ትመጣላችሁ። አንዳንድ ጊዜ እዚህ ላይ ከላይ ሁለት ኤሌክትሪክ የሚል አለ። እዛ ጋር ሊመጣ ይችላል። ከዛ ጋር ካልመጣ ከታች ግብር እና የመንግስት አገልግሎት ይላል። ታክስ እንደ ገቨርንመንት ይመጣላቸዋል። እናንተ በእንግሊዝኛ ከሆነ እሱም ስናካላቸው ካላቸው ሶስት ነጉ ከላይ እዚ ጋር ኢሚግሬሽን እና የኢሚግሬሽን አገልግሎቶች ይላል። ይኸው እዚ ጋር መጨረሻ ላይ የመንግስት አገልግሎት ጎን ከሚለው ጋር ጉን አለ ማለት ነው። እሱን እናካለን። እሱ ስናካ ያው እዚህ ጋር ኢሚግሬሽንና የዜግነት አገልግሎት ይላል። እሱን እናካለን። ከዛ እዚህ ጋር ይ የክፍያ ማጣቀሻ ቁጥር ይላል። የክፍያ ማጣቀሻ ቁጥር እንደዚህ እንከታለን። አዛ እንደዚህ ስትከቱ እንደዚህ ስም ያመጣላቸዋል ማለት ነው። አያችሁ፣ አሁን ለምሳሌ እኔ የኦሊያድ ዘር የሚባል ሰው እየከፈልኩ ነው። እንደዚህ ስም ከስሙ ያመጣላቸዋል ማለት ነው። ስለዚህ አስቀጥራቸው ለምሳሌ እኔ አስቀጥሬላችሁ፣ ኮዱ ይሄንን ኮድ ከላኩላችሁ። ቅርታ እየተደወሉ ነው። አንዴ እስቲ። ሄሎ ነጋሚ አካብ ነጋዳ አያዳ ጎ ጊዜ ቶ ጊዜ ቢልብላ ነመድብሳረሽ። እሺ ቅርታ እንጠይቃለን። ኮዱን ከላኩላችሁ በቴሌ ብር ክፈሉ ስትባሉ ወይ በሞባይል ባንኪንግ፣ ሞባይል ባንኪንጉን ሌላ ጊዜ ያሳያችኋል። በቴሌ ብር እንደዚህ ትከፍላላችሁ ማለት ነው። ከከፈላችሁ በኋላ ፒዲኤፉ ይወጣላችኋል። ፒዲኤፉን ደግሞ እልክላችኋል ነው ማለት ነው። ስለዚህ ገንዘብ መላክ አይጠበቅባችሁም፣ ራሳችሁ መክፈል ትችላላችሁ ማለት ነው። ከዛ ክፈል እንለዋለን፣ ፓስወርድ እንከትለታለን ማለት ነው። ይኸው ይክፈሉ ይላል። ይኸው ተከፈለ ማለት ነው። በቃ ከፈለጋችሁ ከታች ደረሰኝን ለማግኘት ይላል። እዚህ ጋር ደረሰኝ መቀበል ትችላላችሁ፣ ደረሰኝ መቀበል ትችላላችሁ። እሺ ሜሴጅ መጣ። መከፈሉን እዚህ ጋ አምስት ብር ወደ አምስት ብር ነጥብ ምናምን ቆርጧል አገልግሎትም ይቆርጣል ማለት ቴሌብር አምስት ሺህ ብር ብቻ አይደለም ተረፍ አድርግታችሁ ማስገባት ያለባችሁ ብር ስለሚቆርጥ ማለት ነው ይሄ ነው ሀሳብ አስተያየት ካላችሁ መጠየቅ ትችላላችሁ በኮሜንት ጻፉልን ደውላችሁ ጠይቁ ስለ ኢሚግሬሽን ፓስፖርት ቀጠሮ ለማስያዝ ደውሉ ራሳችሁ ክፍያ መፈጸም ትችላላችሁ ለመተማመን ያህል ማለት ነው መልካም ጊዜ ይሁንላችሁ